እላለሁኝ ጋሽንም፣ እንግዲህ በደንብ ያዙልን እላለን፣ ተንከባከቡልን። አሁን እንግዲህ ሩታ ማለት ነው በቃም፣ በደንብ አድርገሽ ጋሽ ጋሽዬን ተንከባከቢ። እንግዲህ ፏፏ እያላችሁ ከእናንተ እንግዲህ ከአሁን በኋላ መልካም መልካም ነገር አቅርቡልን። እኛም አለን፣ እናንተም ና እኛም